ከአዲስ ሚዲያ ኔትወርክ ኤም ኤን በቀጥታ የሚተላለፍላችሁን የሰዓቱን ዜና እየመራሁ ከእናንተ ጋር ቆይታ የማደርገው ኢየሩሳሌም ወሰንየለህ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚ ዜናችን እናመራለን። ከንቲባ አዳነች አበቤ በማያቋርጥ መፍጠርና መፍጠን መርህ እየሰራን የኢትዮጵያን ብልጽግና እናረጋግጣለን ሲሉ ገልጸዋል። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ ለተከታታይ ቀናት በአዲስ አበባ ሲሰጥ የቆየው ሶስተኛው ዙር የወረዳ አመራር ስልጠና ተጠናቋል። በስልጠናው አመራሩ በቀረቡ ሰነዶችና በመስክ ምልከታዎች ተጨማሪ አቅም የገነባበት፣ እርስ በርስ ልምድ በመለዋወጥ የተማማረበት፣ የግንዛቤ አድማሱን ያሰፋበት፣ ለአዲስ ግብና ስኬት የተዘጋጀበት እንዲሁም መነሳሳትን የፈጠረ የስልጠና መድረክ ነበር ሲሉ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው አስፍረዋል። በቀጣይም አመራሮች በስልጠናው ቆይታ ያገኙትን ግንዛቤ በተጨባጭ መሬት ማውረድ፣ ተግዳሮቶችን ወደ እድል መቀየር፣ በዚህም ያለምነው ሁለንተናዊ ብልጽግና እውን እንዲሆን በተሻሻለ የስራ ባህል 247 መትጋት እንደሚገባቸው አስገንዝበዋል። በተጨማሪም ለህዝባችን የምንሰጠውን የአገልግሎት አሰጣጥ ፍትሐዊነት ማረጋገጥና ማላቅ በከተማችን ነዋሪዎች ያለውን አዳጊ የልማት ፍላጎትና ለዘመናት የተከማቸ የመልካም አስተዳደር ጥያቄ ለመፍታት ራስን ማዘጋጀት እንዲሁም በማያቋርጥ ራስን የማብቃት የፈጠራና የፍጥነት ዑደት ውስጥ ማለፍ እንደሚገባ መግባባት የፈጠርንበት ነው ሲሉ ገልጸዋል። በዋናነትም በትኩረት መስክነት በለየናቸው አገራዊ የግብርናና ገጠር ትራንስፎርሜሽን፣ የኢንዱስትሪ ዘርፍ፣ የቱሪዝምና ከተማ ልማት ዘርፎች እመርታን ለማስመዝገብ እንዲቻል አመራሩ የሚጠበቅበትን የመሪነት ሚናዎች እንዲወጣ ለማድረግ የጋራ መግባባት የፈጠርንበት ስኬታማ የስልጠና መድረክ ነበር ሲሉ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው አስፍረዋል። የአዲስ አበባ ከተማ አስተዳደር አስፈላጊውን መሰረተ ልማት በማሟላት ለኑሮ ምቹ የሆነ ከባቢን እየፈጠረላቸው እንደሚገኝ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 የሚገኙ የፒያሳ የልማት ተነሾች ገለጹ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በንፋስ ስልክ ላፍቶ ክፍለ ከተማ የፒያሳ ነዋሪዎች የገቡበትን ሰፈር ጎብኝተዋል። ተመልካቾች የዚህ ዜና ዝርዝር እንደደረሰን የምናቀርብ ይሆናል። አዲስ አበባ ከተማን የማልማትና ምቹ የመኖሪያ ከተማ የማድረጉ ሂደት በዋነኛነት የግል ባለ ሀብቱንና ነዋሪው ህብረተሰብን ባሳተፈ መልኩ በቅንጅት እየተካሄደ መሆኑን ከንቲባ አዳነች አበቤ ተናገሩ። በአዲስ አበባ ከተማ ደረጃ በሁሉም ክፍለ ከተሞች ህዝባዊ ውይይት የተካሄደ ሲሆን በአራዳ ክፍለ ከተማ ነዋሪዎችም ከከንቲባ አዳነች አበቤ ና ከፌዴራል መንግስት ከፍተኛ አመራሮች ጋር ተወያይተዋል። ሰብስቤ ባዩ ዝርዝሩን ይዟል። በአዲስ አበባ ከተማ ደረጃ በሁሉም ክፍለ ከተሞች ህዝባዊ ውይይት የተካሄደ ሲሆን በአራዳ ክፍለ ከተማ ከንቲባ አዳነች አቤቤ፣ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ እና የቱሪዝም ሚኒስትር ሰላማዊት ካሳ በተገኙበት ህዝባዊ መድረኩ ተካሂዷል። በውይይቱ መግቢያ ባለፈው ዓመት ከተካሄዱ የህዝብ ውይይቶች በኋላ ከነዋሪ ለተነሱ ጥያቄዎች የተሰጡ ምላሾች፣ የከተማ አስተዳደሩ ህዝብን ባሳተፈ መልኩ እያከናወናቸው ያሉ የከተማ ልማት ስራዎችና የመጡ ለውጦችን፣ እንዲሁም ያጋጠሙ ተግዳሮ ለውጦችን እንደ ሀገርም በኢኮኖሚያዊ ማህበራዊና ፖለቲካዊ መስኮች የተከናወኑ ተግባራትንና ቀጣይ አቅጣጫዎችን የተመለከተ ገለጻ ተደርጓል። የውይይቱ ተሳታፊዎችም ከሀገራዊ ለውጡ በኋላ እንደ ሀገርም እንደ አዲስ አበባ ከተማም የመጡ ለውጦች የሚደነቁና ተጨባጭ መሆናቸውን ተናግረዋል። አዲስ አበባን እናውቃለን። እኔ አርባ ዓመት ተቀምጫለሁ። አዲስ አበባ አዲስ አበባን ምን እንደምትመስል እናውቃለን አሁን ደግሞ ሶስተኛ የዲፕሎማቲክ ከተማ አገር ነች። ምን ያህል አድናቆት እንደተገኘ እናያለን። እና የተሰራውን ስራ አለማድነቅ ንፉግነት ነው የሚሆነው። ስለዚህ ታሪክ የምሰሩ ሰዎች፣ በየረድፎ ያላችሁ ሰዎች እግዚአብሔር ከእናንተ ጋር እንዲሆን እለምናለሁ። ክብርት ከንቲባ እናንተ አሁን ትንሽ ትንሿን ነው የገለጻችሁ። እኛ ግን ድሮ ከንቲባ ምናልባት በመንገድ ሲያልፍ በርቀት የምንመለከትበት ታሪክ ተቀይሮ ልክ እንደ ስቴክሆልደር ቢሯቸው ድረስ እየገባን እንደው ተጋነነ ቢባል በሶስት ወር አንዴ እየተገናኘን ልማቶቻችን እንዲፋጠኑ ጥያቄዎቻችን እንዲመለሱ ስላደረጉ ቤተክርስቲያን ታመሰግናለች። ይህን ሳንገልጽ ብናልፍ ታሪክን ስለሚወቅሰን ውሃ የሚቋጥር የሚዳሰስ በእውነት የሚያስገርም ስራ ተሰርቷል። ሰው ተግባሩ ጀግና ያሰኘዋል። ተግባሩ ጀግና ያሰኘዋል። ክብርት ከንቲባችን ጀግና የጀግና ጀግና ነሽ። ዛሬ ፊት ለፊትሽ ቆሜ ይሄን አልኩኝ። በሌለሽበት ጀግና ብያለሁ። ያልኩበት ምክንያት ምንድን ነው? አድዋ ዜሮ ዜሮ ሀያ ሰባት ዓመት ታጥሮሽ እንትን ሲሸናበት ልቤ ያዝን ነበር። ከተማዋን የማልማትና ምቹ የመኖሪያ ከተማ የማድረጉ ሂደት በዋነኛነት የግል ባለሀብቱንና ነዋሪው ህብረተሰብን ባሳተፈ መልኩ በቅንጅት እየተካሄደ መሆኑን ከንቲባ አዳነች አቤቤ ተናግረዋል። ሀገራችን በብዙ መንገድ የእድገት ጎዳና ውስጥ ገብታለች፣ ለውጦች እየተመዘገቡ ነው ከተማችን አዲስ አበባ ብቻ ሳይሆን ሀገር አቀፍ ለውጦቹ እጅግ ትልቅ ክብር የሚሰጣቸው ናቸው። እነ ህዳሴ ግድብ እና አረንጓዴ አሻራ ብቻ ሳይሆኑ፣ በተለይ በግብርና በኩል እየመጣ ያለው ለውጥ ስንዴን ከመለመን መውጣታችን፣ የአምራቹ ኢንዱስትሪዎቹ በዚህ ደረጃ መነቃቃት፣ በኢንዱስትሪ ተለውጧል ብለን ያነሳ ነው በአምራች ኢንዱስትሪው በአዲስ አበባ ብቻ ሳይሆን አጠቃላይ በመላ ሀገራችን ላይ ያለው ትልቅ መነቃቃትና የፈጠረው የስራ እድል ጭምር በርካታ ወጣቶቻችን ሰርተው ራሳቸውን የሚለውጡ ለቤተሰቦቻቸውም፣ ለሀገራቸውም አቅም መሆን የሚችሉበት እድል ተፈጥሯል። በማዕድን በሌማት ትሩፋት እነኚህ ወደ አዲስ አበባ የሚገቡ ምርቶች እየተመረተ ስላለ ነው። በዛ ብቻ ሳይሆን በቱሪዝም በጤና በትምህርት ሀገራችን ውስጥ ከፍተኛ እንቅስቃሴ አለ። እዚህ ውስጥ የህዝብ ተሳትፎ አለ፣ ከፍተኛ የህዝብ ተሳትፎ አለ። የውይይቱ ተሳታፊዎች ሊፈቱ ይገባቸዋል ያሏቸውን ጥያቄዎችና አስተያየቶችም አንስተዋል። በየወረዳችን ብዙ እናቶች ብዙ እህቶች ከኔም ጨምሮ አስርና ከዛ ዓመት በላይ እየጠበቅን ያለ ነው የቤት ጥያቄዎች አሉ። እኔ እንደ ወረዳ ስድስት የእኛ የምንኖሩበት አካባቢን ልጥቀሰው ጃልሜዳ ስፍርኖ አለ ነው ወይ ደግሞ ቴሌ ጃርባ መደዳ ከኦሮሚያ ወረታች ይዞ እስከታቸኛ በር ያለ ነው ማህበረሰብ ምን ኖ ክብር ትከንቲባችን በዚህ ጋር አንድ ቀን በመኪና አልፎ አቁም እንደ እኛ ስለምንድን ነው ሚያለ ማመኑ። ነጋዴዎች በአሁኑ ሰዓት ብዙ ስራ እየሰሩ ብዙ ከመንግስት ጋር የሚያጣላ ስራ እየሰሩ ነው። ሰሞኑን ዘይት እየደበቁ ነው። ዘይት ዛሬ ሁለት ሺህ ብር ደርሷል፣ አንድ ሺህ ዘጠኝ መቶ ደርሷል። ስለዚህ የማብራት ችግር አለ። የማብራት ችግር አለ። የመንገድም ችግር አለ። ህዝቡ በአዋራ ላይ አልቅ ነው። ነዋሪዎቹ ያነሷቸው ጥያቄዎች በአብዛኛው ታቅደው በስራ የሚመለሱ መሆናቸውን የገለጹት ውይይቱን የመሩት ከፍተኛ አመራሮች ለተነሱት ሀሳቦች ማብራሪያዎችን ሰጥተዋል። ከቤት ችግር አንፃር አሁን እንዳላችሁት ነው፣ የቤት ችግር አለ። ቅድም እንደተናገር ነው ለሁሉም ቤት መስጠት አንችልም። ማይሆን ነገር ቃል ገብተን አንሄድም። በዘንድሮ አመት በ2018 መቶ ሺ ቤቶች ጀምረናል። እንደ መንገድ እንደ ውሃ ትልቅ ካፒታል የመደምልለት የአዲስ አበባ ልማት የለም፣ እውነቱን ለመናገር ቅድሚያ የተሰጠው ኮሪደር እኛ አካባቢ ያልደረሰም፣ እዚህ እዚህ አካባቢ ብቻ ነው ትኩረት ያደረጋችሁት የሚል ነው። በቅድሚያ እንኳን በዚህ ደረጃ ኮሪደር የእኔ ጥቅም ነው ጥቅሜን ነው የሚያስጠብቅልኝ ብሎ ህዝብ የሚጠይቀው ልማት ሆነ። ዋናው እሱ ነው። ከዛ ውጪ እንሰራለን፣ እንደርሳለን። ቅደም ተከተሉን ደግሞ ለመጠበቅ እናንተ ትንሽ ትግስት አድርጉልን አላችሁ ማለት ነው። የኑሮ ውድነት መዋቅራዊ ችግር ነው። በቅድም የተባሉ ዋጋ አለአግባ የሚያስወድዱ ምናምን ያል ናቸው ከዛ ውስጥ ትንሽዬውን ሚና ነው የሚጫወቱት። ትልቁ ነገር ያለው ምርትና ምርታማነትን መጨመር ላይ ነው። ግብርና ማምረት፣ ኢንዱስትሪ አካባቢ ያሉ ያ ነው ትልቁ መፍትሄ ማለት ነው። ወገባችንን ጠበቅ አርገን አስረን ምርትና ምርታማነትን መጨመር ስንችል ገበያውን በምርት ማጥለቅለቅ ስንችል ነው ትልቁ መፍትሄ የሚመጣውና ስራ መስራት ይፈልጋል። ስራ እድል ፈጠራም እንደዛው። በጣም የወጣት ሀገር ነን። ብዙ ወጣት ወደ ስራ ገበያ በየአመቱ ይቀላቀላል። ያንን ወጣት መሸከም የሚችል ኢኮኖሚ መገንባት መቻል አለብን። ቀላል እንዳይመስለን። ይህንን ማነሳ አዲስ አበባ ላይ ከአመራር ጀምሮ ሀብትን በአግባቡ መጠቀም ማህበረሰብ ከማስተባበር አንጻር ያሉ ልምዶች ወደ ሌሎችም አካባቢ አካባቢዎች ቢሻገሩ ሌሎችም ክልሎች፣ ሌሎችም ከተሞች ቢማሩባቸው በሚል የተነሳ በጣም ጥሩ ሀሳብ አለ። ከወዲሁ እየተደረገ ነው። ክብርት ከንቲባን እስከማውቀው ድረስ በብዙ ከተሞች ላይ የሚደረጉ የኮሪደር ልማቶችን በቀጥታ ይደግፋሉ። ህዝባዊ ውይይቱ በቀጣይነትም በወረዳ እና በብሎክ ደረጃ እንደሚካሄድ ተገልጿል። በተመሳሳይም ተመልካቾቻችን የካ ክፍለ ከተማም ህዝባዊ ውይይት አካሂዷል። በውይይቱም አገልግሎት አሰጣጥን ለማዘመንና ብልሹ አሰራሮችን ለመከላከል የተጀመሩ ስራዎች ትኩረት ሊሰጣቸው እንደሚገባ የካ ክፍለ ከተማ ነዋሪዎች ጠይቀዋል። በክፍለ ከተማው በተካሄደው የህዝብ የውይይት መድረክ ገደብ ያጣው የማህበራዊ ሚዲያ አጠቃቀምም መፍትሄ ሊያገኝ እንደሚገባ ጠቁመዋል። በነዋሪዎቹ ለተነሱ ጥያቄዎችና አስተያየቶችም የመንግስት የስራ ኃላፊዎች ምላሽና ማብራሪያ ሰጥተዋል። ሲዮም ማሙ የህዝብን የልማትና የመልካም አስተዳደር ጥያቄዎች ቀረብ ብሎ በማዳመጥ ፈጣን ምላሽ ለመስጠት አላማ አድርጎ በየካ ክፍለ ከተማ በተካሄደው የህዝብ ውይይት መድረክ መንግስት በአጭር ጊዜ ውስጥ የሰራቸው የልማት ስራዎች የከተማዋን ገጽታ የቀየርና የከተማዋን ነዋሪም የአኗኗር ዘይቤ ያዘመኑ መሆናቸው ተነግሮላቸዋል። በአምስት ዓመት ውስጥ የተሰራውን ስራ እኛ ሳንሆን አፍ አውጥቶ ተፈጥሮ መናገር ይችላል። አፍ አውጥቶ ብዙ ማውራት የለብንም። ብዙ መናገር የለብንም። በተግባር የታየ ጉዳይ ነው። ዛሬ ሀገራችን ኢትዮጵያ ያለችበትን እድገት ሳይ ዳግም እንደተወለድኩ እቆጥረዋለሁ። እነዚሁ ሰው ተኮር ልማት ስራዎች የነዋሪዎቹን ተጠቃሚነት እያረጋገጡ ቢሆንም አሁንም የኑሮ ውድነት፣ የአገልግሎት አሰጣጥና የማህበራዊ ሚዲያ አጠቃቀም ትኩረት የሚሹ ጉዳዮች መሆናቸውን የውይይቱ ተሳታፊዎች ጠይቀዋል። ለተነሱ ጥያቄዎችም በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ምላሽና ማብራሪያ ሰጥተውባቸዋል። ያፈጻጸሙ ላይ አሁን አንድ የወጣው አዲሱ መመሪያ ላይ ትንሽ ክፍተት ስላለው እሱን ወስዳችሁ ብታዩልን የሰራተኛውም። መብት መጠበቅ ስላለበት ከካቢኔ እና ከእንትን የተዋቀረ ስለሆነ የሰራተኛ ተወካይም እንዲገባበት ብትይዙልን ልክ ኮሪደሩን ተከታትሎ እንደዚህ ውብ ከተማ እንዲሆን እንዳደረጉት ፕሮጀክቶቹ እንደተጠናቀቁ እዛ ያደረጉትን ክትትል መልካም አስተዳደሩ ላይ ቢደግሙት ልክ እንደ ኮሪደሩ መልካም አስተዳደሩ ያምር ነበር። በአገልግሎት አሰጣጡ በመሳሰሉ ጉዳዮች ጋር ያለው ተብሎ ተነሳውን ወስተነዋል። ከሰራተኛ ከሪፎርሙ ጋር ተያይዞ የሰራተኛ አስተዳደር ህጉን የሰራተኛ ተወካይ ጋር ሊታይ ይገባል ከአሰራር አንጻር ሰራተኛ ተወካይ ይኖራል በእንደዛነ ጉዳዮች ላይ ነገር ግን እዚ ጋር የተፈጠረ ክፍተት ካለ እንደ ኢንፑት እንደ አስተያየት ወስደን ልናወ የሚገባ ይሆናል ማለት ነው የማህበራዊ ሚዲያ ቁጥጥሩ ሰዎች ኔጌቲቭ ነገር ከተናገሩ ተደማጭነት አላቸው ጥሩ ነገር ከተናገሩ ደግሞ አድማጭ የላቸውም እነዚህ በማህበራዊ ሚዲያ ላይ የማይሆን ነገር ለህዝቡ የሚናገሩ የሚያወሩ በምን አግባብ ነው መጠየቅ ያለባቸው? ህግ የለም። ለምንድን ነው የማይጠየቁት? አጽንኦት ሰጥተን የሰራ ነው። ግን ትልቁ ግንዛቤም ይፈልጋል፣ የወላጅ ትብብርንም ይፈልጋል። የወላጅ ትብብር በእጅጉ ወሳኝ ይሆናል። የወላጅ ትብብር ምን ጋ ነው ልጆቻችን ምንድን ነው አድርጎ የምውሉት ወላጅ እንዴት ነው ልጆችን እየተከታተለ ያለው? ባለው እያደገ በመጣው የቴክኖሎጂ ዘመን መቆላለፍ አንችል እንዴት ነው ገዛንን ቴክኖሎጂ ለበጎ ነገር ልናውል የምንችለው የሚለው ነገር መንግስት በትልቁ እየሰራ ነው። ከዛ ባለፈ እንደ ከተማ አስተዳደርም ትልልቅ እርምጃዎችን የወሰድን ነው ማለት በአዲስ አበባ ከተማ የተሰሩ ስራዎች የከተማዋን ብሎም የሀገርን ገጽታ የቀየሩ መሆናቸውን የተናገሩት ውይይቱን የመሩት የመንግስት ከፍተኛ የስራ ኃላፊዎች በቀጣይም የነዋሪውን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጥያቄዎች ለመመለስ በትጋት ይሰራልን ብለዋል። አንድ ሚሊዮን ህጻናት አዲስ አበባ ላይ ብቻ መመገብ ከእነዚህ ውስጥ እኮ ግማሹ ሳይበላ ነበር የሚውለው አይደለም ይሄ አይታችኋል። ቤት ተሰርቶ ለማን እንደሚሰጥ በደንብ ስትገልጹ የነበሩት ይሄን እና ሌሎች የምንሰራውን ስራ እናችን ጥርጥር የለውም ማለት ነው። ስለሆነም በጀመራችሁት ተክታችሁ እንድሰሩ ላለው ነዋሪዎች በንቃት እንዲሳተፉ ተደርጎ ስራ ሲሰራ ዘላቂ ልማት እና ዘላቂ ውጤት እንደሚመጣ በተግባር አይተናል ማለት ነው። ከዚህ በኋላ እኛ ለሰው የምንናገረው ትልልቅ ስራዎች አሉ። ይሄ በነዋሪዎች ንቁ ተሳትፎ የመጣ መሆኑ መወሰድ አለበት ብዬ አምናለሁ። ይህን ዘላቂ ማድረግ የሚቻለው በዚህ መንገድ ከማህበረሰብ ጋር በዘላቂነት እየተወያዩ በተከታታይ የተወያዩ ችግሮች ያሉበትን ቦታም እየፈቱ መሄድ ሲቻላል ህዝባዊ የውይይት መድረኩ በልደታ ክፍለ ከተማም ተከናውኗል። በአዲስ አበባ ከተማ ለወጣቶችና ሴቶች የስራ እድል ተጠቃሚነት የተሰጠው ትኩረት ተጠናክሮ እንዲቀጥል የልደታ ክፍለ ከተማ ነዋሪዎች ጠይቀዋል። ነዋሪዎቹ ከመንግስት ከፍተኛ የስራ ኃላፊዎች ጋር ባደረጉት ውይይት እንደ ሀገርም ሆነ በከተማዋ የተሰሩ የልማት ስራዎች የነዋሪዎችን ተጠቃሚነት እያረጋገጡ መሆኑን ተናግረዋል። ቴዎድሮስ ይሳ ዝርዝሩን ይዟል። በአዲስ አበባ ልደታ ክፍለ ከተማ በተካሄደው ህዝባዊ ውይይት መድረክ ከሁሉም የህብረሰብ ክፍሎች የተውጣጡ የክፍለ ከተማ ነዋሪዎች ተሳትፈዋል። ነዋሪዎቹን በከተማዋ በመንግስትና በህዝብ ትብብር የተሰሩ የልማት ስራዎች የከተማ ንገስታ የቀየሩ የነዋሪዎችን ተጠቃሚነት እያረጋግጡ ያሉ መሆናቸውን አንስተዋል። ከለውጡ በኋላ ሲሰሩ የነበሩ ስራዎች እኛ በእውነቱ መናገር አያስፈልግም፣ ስራዎቹ ስለሚናገሩ ማለት ነው። ምክንያት ቃላቶች ስለሚያንሱ ማለት ነው። በተጨባጭ የምናየው ነገር ስለሆነ ማጋነንም አደለም ራሱ ስራ አውጥቶ ይናገራል። ከጥቂት ዓመታት በፊት በርካታ ታጥረው ታጥረው እየተቀመጡ ምንም ነገር ሳይሰራባቸው አሁን ግን በዓመታት ውስጥ ፎቁ በቀለ እስከሚል ድረስ የምሰራባቸው ትልልቅ ፕሮጀክቶች የምሰራባቸው እንደ አዲስ አበባ በርካታ ስራዎች ይሰጠናል። ላለፉት ሰላሳ ዓመታት ኢትዮጵያ ያታቸውን የባህር በር ለማስመለስ የተጀመረው ጥያቄና የሰላም ለማረጋገጥ ከታጣቂ ኃይሎች ጋር መንግስት እያደረገ ያለው የሰላም ስምምነት ተጠናክሮ እንዲቀጥልም ነዋሪዎቹ ጠይቀዋል። መንግስት ሩቅ እየሄደ ነው። ኢቭን አሁን በቅርብ ያየናቸው ከጽንፈኛ ኃይሎች ጋር ሁሉ እርቅ እስከመፈጸም የደረሰበት ነገር ስላለ ያንን እናበረታታለን። ስለዚህ ያንን የሄደበትን ርቀት መንግስትን በመጀመሪያ ልናመሰግን እንወዳለን። ጣዩ ደግሞ መንግስታችን እየጠየቀ ያለው ወደባችንን ደግሞ ቀይ ባህር ከመንግስታችን ጎን ሆነን እናሳካለን። መንግስት የጀመራቸው የለውጥ ስራዎች ተጠናክረው እንዲቀጥሉ ያነሱት ነዋሪዎቹ የስራ ድል ፈጠራ፣ የጤና አገልግሎትና የኮሪደር ልማት ተደራሽነትን በቀጣይ ትኩረት ሊሰጣቸው እንደሚገባ ጠይቀዋል። የመንግስት ከፍተኛ ስራ ኃላፊዎችም ለጥያቄዎቹ ምላሽና ማብራሪያ ሰጥተዋል። አዲስ አበባ ላይ አብዛኛው ማህበረሰብ ወጣት ነው። የስራ ድል ፈጠራውን ሰፊ ብታደርጉት፣ በየሰፈሩ በየአካባቢው ባሉ ጸጋዎች ላይ ወጣቱን ለማሳተፍ ሴቷን ተጠቃሚ ለማድረግ አበክረን እንሰራለን። ወረዳ አንድ ላይ ኮሪደር ቢመጣና ቢስፋፋ እኛም የለውጡና ጥሩን ነገር አዲስን ነገር የሚያይ ማንም የሚጠላ ስለሌለ እኛም ጥሩ ነገር ብናይ አሁን የተጀመሩትን ልማቶች በፍጥነት በሁሉም ወረዳና ክፍለ ከተማዎች ማዳረስ እንዳለበት መንግስትን ፓርቲ ያምናል። ከተማ አስተዳደሩን ደግሞ ይህን ገቢራዊ ለማድረግ አቅዶ እየሰራ ነው። እንደ ልደታ እንደ ወረዳ አምስት ጤና ጣቢያ የለን። በቀን ይሰራል። ወረዳ አምስት ላይ በሚቀጥሉት ጥቂት ቀናቶች ውስጥ ይጀምራል ጤና ጣቢያው። በሁሉም ዘርፍ የተገኙ ውጤቶችን ለማስከተል መንግስት ትኩረት ሰጥቶ እንደሚሰራ የገለጹት የውይይት መድረኩን የመሩት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በጋራ ከቆምን ብዙ ሀገራዊ ፕሮጀክቶችን ማሳካት እንችላለን ብለዋል። እንግዲህ የተሰሩ ስራዎች አሉ። የተሻገርናቸው ብዙ ጉዳዮች አሉ። ይሄንን በጋራ ተባብረን ስለሆነ ይሄንን ስራ አንደኛ ማስቀጠል የሚለውን ብትይዙልኝ በኢኮኖሚም በማህበራዊም በፖለቲካውም ያመጣነውን ውጤት የማስቀጠል ኃላፊነት የሁላችንም ነው ብለን መያዝ። በጋራ ከቆምን ብዙ ነገር እንዳሳካን አይተናል። አሁንም በጋራ የምናሳካቸው ብዙ ጉዳዮች አሉ። እንበርታ ለሀገር ብሎም አዲስ አበባ ከተማ የተገኙ ስኬቶች በህዝብ አብሮነትና ተሳትፎ የተመዘገቡ መሆናቸውን የገለጹት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የበለጸገች ኢትዮጵያን ውን ለማድረግ መተባበርና አብሮ መቆም ያስፈልጋል ብለዋል። ጥሩ የተጀመሩ ነገሮች፣ ጥሩ የተሳኩ ነገሮች ቢኖሩም መድረስ ከምንፈልግበት ከግባችን ከትልማችን አኳያ ሲታይ ገና ብዙ ነገር ይቀራል። ብዙ ትላልቅ የልማት ሀሳቦች፣ ውጥኖች አሉ። ይሄ ግብ ሊሳካ የሚችለው ከተባበርን፣ ከተጋገዝን፣ ከተደጋገፍን ነው። ህዝባዊ ውይይት መድረኩ ከዚህ በፊት በተካሄዱ የህዝብ መድረኮች ለተነሱ ጥያቄዎች የተሰጡ ምላሽና የወደፊት አቅጣጫዎችም የጋራ የተቀመጡበት ነው። አዲስ ሚዲያ ኔትወርክ ሜን በቀጥታ የሚተላለፍላችሁን የሰዓቱን ዜና ነው በመከታተል ላይ ያላችሁ ተመልካቾቻችን፣ ከኛ ጋር ስላላችሁ እናመሰግናለን። ቀደም ሲል የጠቆምናችሁ ዜና ዝርዝር ደርሶናል። የዜናውን መግቢያ እናስታውሳችሁ። የአዲስ አበባ ከተማ አስተዳደር አስፈላጊውን መሰረተ ልማት በማሟላት ለኑሮ ምቹ የሆነ ከባቢን እየፈጠረላቸው እንደሚገኝ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 የሚገኙ የፒያሳ የልማት ተነሾች ገለጹ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በንፋስ ስልክ ላፍቶ ክፍለ ከተማ የፒያሳ ነዋሪዎች የገቡበትን ሰፈር ጎብኝተዋል። ሀብታሙ ሙለታ ተጨማሪ ያለው ከአመታት በፊት በአብዛኛው የመዲናዋ ችግሮች ሆነው ከሚጎሉ ጉዳዮች መካከል ለነዋሪዎች ኑሮ ምቹ የሆነ ከባቢዎችን ማግኘት ነበር። ጉዳዩ ባለፉት የለውጥ አመታት የከተማ አስተዳደሩ ዋነኛ ግብ ሆኖ በመሰራቱ በርካታ ትሩፋቶች እንዲገኙ ሆኗል። የዚህ ትሩፋት ተቋዳጅ ከሆኑ የህብረተሰብ ክፍሎች መካከል በልማት ምክንያት ወደተሻለ መኖሪያ ስፍራ የተወሰዱ ነዋሪዎች ይጠቀሳሉ። ከነዚህ መካከል ደግሞ የፒያሳ የልማት ትንሾች ይገኙበታል። ነዋሪዎቹ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 አካባቢ ከከተሙ ወዲህ ለኑሮ መሰረታዊ እና ኑሮን በተሻለ ደረጃ ለማ ማከናወን የሚያስችሉ ሁኔታዎች ተሟልቶላቸዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በነፋስ ስልክ ላፍቶ ክፍለ ከተማ የፒያሳ ነዋሪዎች የገቡበትን ሰፈር ጎብኝተዋል። በዚህ ስፍራ ልጆች ምቹ መጫወቻ ሜዳዎች፣ ወጣቶች የስፖርት ሜዳና፣ ለነዋሪዎች የስራ እድል የፈጠሩላቸው ሱቆች እንዲሁም የጋራ መገልገያ መሰረት ልማቶች ተሟልተዋል። ከዚህ ቀደም ልጆች የመጫወቻ ሜዳ ባለመኖሩ ይገጥሟቸው የነበሩ ችግሮችን ያነሳሉ። ሰፈራችን ውስጥ ድሮ በአፈር ላይ ነበረ የምንጫወተው እና ብዙ ችግሮች ነበሩን። ለምሳሌ የተለያዩ ነገሮች እጥረት አልነበረንም።

የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በሰጡት የስራ አቅጣጫ መሰረት የልጆችና ወጣቶች መጫወቻ ሜዳ በአጭር ጊዜ እንዲጠናቀቅ ሆኗል። ድሮ በጣም የተሻለ ነው። አሁን በአርቲፊሻል ሳር ላይ ነው የምንጫወተው። እናም አካባቢው በጣም የሚያምር ስለሆነ ነው። አዳነች አቤቤ በማግኘቴ እኔም በጣም ደስተኛ ነኝ። ይህን ሜዳ ስላሰራችንን አመሰግናለሁ። ይህ ሜዳ በመሰራቱ በጣም ትልቅ እድል ያገኘ ነው። በጣም ትልቅ ትልቅ ነገር እናገኘው እና እናመሰግናለን። ትልቅ ጠቀሜታ አለው። ከደህንነትም ጭምር ለእኛ ጥሩ ነገር ነው ያረጉልን ሜዳውን። ክቡር ከንቲባ ሆነም እናመሰግናለን፣ ይህን ስላደረጉልን። በአካባቢው የተከናወኑ የልማት ስራዎች ከባቢውን ለኑሮ ምቹ እንዳደረገው የሚናገሩት የአካባቢው ነዋሪዎች የከንቲባ ዳነች ተደጋጋሚ ጉብኝትና ትኩረት መስጠት ከባቢው ለኑሮ ምቹ እንዲሆን በማድረግ ሂደት ውስጥ ሚናው ጉልህ መሆኑን ገልጸዋል፣ ለዚህም ምስጋና አቅርበዋል። እኛ ውሃ መብራት፣ ምንም እንደፊት ነው ምንኖ ውሃ መብራት ዴሊ ያለ እኛንን ማኔጅ የምናደርገው ውሃም ማብራትም ጠፍቶብን አያውቅም። መንገድም እንደምት ሁሉ ነገር ጥሩ ነው ለእኛ ያው መታማ የተመሰለኝ። ችግሩም እንዳይኖር ያደረገው ያው እሷ መቆጣጥራ መሰለኝ ክትትሉ በመደረጉ ነው። ችግሩ እንዳይኖር ያደረገው እና ጥሩ ነው። በዚህ ቢቀጥል አሪፍ ነው። ከንቲባችን አዳነች አበቤ ወደዚህ ሲመጡ በድንገት ነው የመጡ። መጥቶ ዙሪያውን በማየት ችግሩ ሊፈታልን ቻለ። ይህ መጫወቻ ሊሰራ ሲመሰረት እዚህ ጋር ለልጆቻችሁ መጫወቻ ልንሰራላችሁ ነው። ጋሽ ብላይ ነው ሄደችው እንዳለችውም በአስር ቀን ውስጥ ይለቃለች እንዳለችውም በአስራ ሁለተኛ ቀን ላይ ያለቀ የሚያቀርቧቸው ጥያቄዎች በአፋጣኝ ምላሽ እያገኙ መሆኑን የሚገልጹት ነዋሪዎች አካባቢው ለአዋቂም ሆነ ልጆች ምቹ መደረጉንና በርካታ ትሩፋቶች እየተገኙበት መሆኑን ተናግረዋል። ይህ ማለት ያው በቃ ህይወት ከእንደገና ነው እንደተወለድ ነው ምናየው እኔም ልጆች አሉ ልጆች ወጥቶ እዚህ ነው የሚጫወቱት። በጣም ነው ደስ የሚል ይህ ነገር ተሰርቶ፣ ልጆች ራሱ ገና ሲሰራ በማየታቸው ደስተኛ ናቸው። እዛ አሁን ያው እየገቡ እየተጫወቱ ነው። ጥሩ ነው ስማ፣ ትልቅ ትልቅ ትልቅ ለውጥ ነው ያለው ማለት ይችላለኝ። ከጭቃው ውልቅ ከፎቁ ጥልቅ የሚባለው ጋር ነው ነገር ነው ያለው እንደሚገባኝ፣ ከዛ ከነበረውና ከዚህ ከምትለው እንደምታየው ነው ከአፈር ውስጥ ወደ ብሎኬት ገብቶ መኖር ትልቅ ነገር ለውጥ ነው ያለው። መሰረተ ልማት ምንም እስካሁን ድረስ እኔ ከሌላው አካባቢ ከምሰሙ አላስቸገረንም። ከገባው ጀምሮ አሁን ሁለተኛ ዓመት ሊመጣ ነው፣ አላስቸገረንም። መብራትም አለን፣ ውሃም በሳምንት ሮብና ቅዳሜ የጣን ታንከር ውስጥ ይገባል። ያንን በፕሮግራም እንከፋፈላለን። በበቂ ሁኔታ አለ ማለት ይችላሉ። ይህም መብራትና ውሃ የከተማ አስተዳደሩ ከነዋሪዎች ጋር በመቀራረብ ችግሮችን የመፍታትና አካባቢውን በተሻለ ደረጃ ለኑሮ ምቹ የማድረግ ስራ ተጠናክሮ እንደሚቀጥልም የተገለጸ ሲሆን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ለልጆችና ወጣቶች የስፖርት ትጥቅ አበርክተዋል። ቀጥለናል። ተመልካቾቻችን፣ እንግዲህ ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ሆሳአና ከተማ የፊታችን ሰኞ ይከበራል። ቀኑን አስመልክቶ እንግዲህ ከወዲሁ የተለያዩ ዝግጅቶች እየተካሄዱ ነው። ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀንን በማስመልከት በሆሳአና ከተማ ቀደም ሲል እንደጠቀስኩት ሲምፖዚየም እየተካሄደ ነው። በስፍራው የሚገኘው ሪፖርተራችን አንዋር አህመድ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት ቆይታን የምናደርግ ነው የሚሆነው። ጤና ይስጥልኛ አንዋር፣ እንደምንላሃል። በአጠቃላይ ለበአሉ እየተደረጉ ያሉ ዝግጅቶች ምንድን ናቸው? ምን ምን ተመለከትክ? አመሰግናለሁኝ። ኢየሩሳሌም እንደምን ዋልሽ። እንግዲህ ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀን በተለይም ደግሞ በማዕከላዊ ኢትዮጵያ መዲና በሆነችው በሆሳና ከተማ እጅግ ደማቅ በሆነ ቅድመ ዝግጅት እንግዲህ ነገን እየ የሲምፖዚየም መርሃ ግብር ወይም ደግሞ የምክክር ቀን በሚል በተሰየመው መሰረትም ምክክር እያደረጉ ይገኛሉ፣ ኢትዮጵያውያን ማለት ነው። እንግዲህ በዓሉ በተለይ ከምክክር ቀን በፊት የማዕከላዊ ኢትዮጵያ ቀን አለ። ከዛ በፊት ደግሞ የአንድነት፣ እንዲሁም ደግሞ የተለያዩ ስያሜዎችን በየዕለቱ በመስጠት ነው እንግዲህ ክልሉ የተለያዩ የቅድመ ዝግጅት ስራዎችን ሲያደርግ የነበረው በትላንትና ዕለትም በነበረው መርሃ ግብር እንደዚሁ የተለያዩ ኢትዮጵያውያን ብሔሮች፣ ብሔረሰቦች ባህላቸውን፣ ወጋቸውን፣ የተለያዩ እሴቶቻቸውን ሲያስተዋውቁ፣ እርስ በርስ ሲተዋወቁ ነበረ ያመሹት። እንግዲህ ዛሬ በሲምፖዚየሙ ላይ የተለያዩ መነሻ ጽሁፎችም ቀርበዋል። በዋናነት እንግዲህ ይህ የዘንድሮ በዓል ሲከበር ለየት የሚያደርጉት ጉዳዮች አሉ። አንደኛው ኢትዮጵያ ታላላቅ ፕሮጀክቶችን አሳክታ ወደ ተግባር የገባችበት እንዲሁም ደግሞ ሌሎች አዳዲስ ፕሮጀክቶችንም ይፋ ያደረገችበት እንደሆነ ይታወቃል። በቀጣይ ደግሞ የ2018 የዘንድሮ ምርጫም ይደረጋል። ስለዚህም የኢትዮጵያን የመምከር ባህል አድጎ ኢትዮጵያን ተቀራርቦ የመስራት ባህል አድጎ ዲሞክራሲያዊ የሆነች ሀገር የበለጸገች ሀገርን በቀጣይ ማሻገርን አላማ ያደረገ ነው ማለት ነው እንግዲህ በዚህ በሲምፖዚየም ላይ ንግግር ያደረጉት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገርም በዋናነት እንደ መነሻ ወይም ደግሞ መልካም አጋጣሚ ያሏቸውን ሀሳቦች ካነሱ በኋላ እኛ ኢትዮጵያን የሚያምርብን በትንንሽ ሀሳቦች ወይም በተራ ሀሳቦች ራሳችንን ቢዚ በማድረግ ሳይሆን ኢትዮጵያ በቀጣይ እደርስበታለሁ ያሰበችው የማደግ ወይም ደግሞ ወደ እድገት ማማ የያዘችው እቅድ አለ። ያንን እቅድ ጀምረነዋል። ይህን ደግሞ ለማሳካት ለማሳካትም ኢትዮጵያን ይበልጥ መተሳሳት፣ መቀራረብ፣ መረባረብ የሁላችንም ኃላፊነት ይሆናል ብለዋል። በዚህ አዳራሽ ውስጥ እንግዲህ የተለያዩ ሀሳቦች በተለይ በቀረቡ ጽሁፎች ላይ የተለያዩ ሀሳቦች አሁንም እየተነሱ ናቸው። በተለይ 2018 ላይ ለሚደረገው ሀገራዊ ምርጫ ኢትዮጵያውያን ብሄር ብሄረሰቦችን ብሄሮችና ብሄረሰቦች ምንድን ነው ሚናችን? እንዴትስ ነው? አንዱ የዲሞክራሲ ስርዓት መገለጫ ምርጫ ነው ብለናል። ይህንን ምርጫ ደግሞ ስኬታማ ለማድረግና ተአማኒነት ያለው ከዚህ በኋላ ብቻ ሳይሆን ቀጣዮቹ ያሉት ትውልዶችም

መሪ የመረጡት ሀገር የመረጡት መንግስት እንዲመራቸው በማድረግ እየተደረገ ያለው ልምምድ ይህንን ይበልጥ እንዴት እናሳካው ከዛም በኋላ ደግሞ ኢትዮጵያ ደርስበታለሁ ብላ ያስቀመጠችውን የእድገት ጉዞ ወይም ደግሞ የእድገት ደረጃ ለማሳካት ይህንን ትንንሽ ነገሮችን እንዴት ትተን ምርጫችንስ ውጤታማ እናደርግ የሚሉ በተለይ ህብረ ብሔራዊነት ላይ ደግሞ ያሉ የተዛቡ አመለካከቶችን አስታርቀን እንዴት እናሳድግ የሚሉት ጉዳዮች ላይ ጽሁፎች ቀርበው ውይይት እየተደረጉ ነው። እንግዲህ በዓሉ ነገ በሆሳና ከተማ ስቴዲየም በድምቀት ይከናወናል። ኤምኤንም በቀጥታ ስርጭት አጠቃላይ የበዓሉ ድባብ ምን መልክቶች ተላለፉ፣ የሚመጡ እንግዶች እና ማናቸው የሚሉትንና ሌሎች ሁነቶችን ወደ አድማጭ ተመልካቾች የሚያደርስ ይሆናል። አጠቃላይ ሲምፖዚየሙ ላይ ውይይቶች እየተጠናከሩ ናቸው። የባህል ትውውቆች፣ የባህል ትስስሮች፣ በተለይ ደግሞ የማዕከላዊ ኢትዮጵያ ያሉት ሀብቶች በሰፊው እየተዋውቁ ይገኛሉ ማለት ነው። ውይይቶቹ አሁንም እንደቀጠሉ ናቸው። ቀጣይ መረጃዎች ካሉ ደግሞ በዜና ሰዓት ውስጥ ውጃዎቻችን እየገባን ወደ አድማጭ ተመልካቾች የማደርስ ይሆናል። አመሰግናለሁ። አመሰግናለሁ ባልደረባችንና አንዋር አህመድ ከሆሳና በቀጥታ መስመራችን ላይ ገብተህ ስላካፈልከ መረጃ፣ መልካም ቀን ይሁንልህ። ተመልካቾች ከአዲስ ሚዲያ ኔትወርክ የሜን በቀጥታ ሲተላለፍላችሁ የነበረው የቀን ዜናችን እየተከታተላችሁትን ይመስል ነበር። ሰዓታችሁን ሰጥታችሁን ከእኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ኢየሩሳሌም ሰኔለ ከመላው የስቱዲዮ ባለሙያዎች ጋር ዜናዎቹን ወደ እናንተ አደረስኩኝ። ጤና ይስጥልን።